ይመስልልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹም በቅድሚያም በየቀኑ በርካታ ኢትዮጵያን የሚያልቁበትን ጦርነት እያካሄዱ የሚገኙት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ መከራ እየጨመረ ይሄዳል ሲሉ ተናገሩ። ለአሜሪካ ይሰልሉ እንደነበር ለታጣቂዎች የሚሰሩ እንደነበር ተናግረው የሚያውቁት የብልጽግናው ሰው ባንዳ ያሏቸውን አካላት በገንዘብ የሚገዙ እያሉ ሲያጣጥሩ ዛሬም ተሰምቷል። ሚኒስትራቸው በለጠ ሞላ ደግሞ ስራ አልሰራም ብለህ መቀመጥ የሚያስችል በቂ ምክንያት አለ እያሉ ሲነግሯቸው ተሰምቷል። እናንተም ትሰሙታላችሁ። ስምረት ፓርቲ የቀድሞውን የህወሓት ምክትል ሊቀመንበር ሊቀመንበሩ አድርጎ መረጠም። ሁለት ግለሰቦችን ምክትል ፕሬዚደንት ያደረገው ፓርቲው ከመረጣቸው ሰባት ስራ አስፈጻሚ አባላት ውስጥ ሁሉም የህወሓት ማዕከላዊ ኮሚቴ አባል የነበሩ ናቸው። ከሰባቱ አባላት ውስጥ ደግሞም ቢያንስ ሁለቱ የብልጽግና መንግስት ሹመኞች ሆነዋል። ይህንንም ይዘናል። ፋኖ የሞርታር ድብደባ አድርሶ ጉዳት አስከተለብን ሲል ብልጽግና አገለጸም። የመከላከያ ሰራዊቱ በበኩሉ የኮማንዶ ሬጅመንትን በማሰማራት ጽንፈኛ ያለውን ኃይል ደመሰስኩ የሚል መግለጫ አሰራጅቷል። የፋኖ አመራሩ የድሮን ጥቃት እያደረሱ የሰላምና ደህንነት ጉባኤ አደረግኩ ማለት ጎምዛዛ ቀልድ ነው ብለውታል። በዝርዝር እንመለከተዋለን። በቅርቡ የህወሓት አመራሮች ከግብፁ ዲፕሎማት ጋር መከሩ በሚል የተሰራጨው መረጃን በተመለከተ ምላሽ ተሰጥቷል። የብልጽግናው የሚዲያ ሰራዊት ያሰራጨውን ያን መረጃ በተመለከተ የፈረንሳዩ የዜና ወኪል ማጣራትን አድርጓል። የተጣራው መረጃ ወደ እናንተ ይቀርባል። ከሰሞኑ የብልጽግናው አገዛዝ የወሰደውን የሚዲያ ማፈን እርምጃ ተከትሎ ዓለም አቀፉ የሚዲያ ተቋም ጉዳዩን እንደሚያወግዙ አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በየቀኑ በርካታ ኢትዮጵያውያን እያለጉበት ያለ ጦርነትን እያከናውኑ የሚገኙት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ መከራ እየጨመረ ይሄዳል ሲሉ ገለጹም። ለአሜሪካ ይሰልሉ እንደነበር፣ ለታጣቂ ድርጅቶችም ይሰሩ እንደነበር ተናግረው የሚያውቁት ጠቅላይ ሚኒስትር አብይ ባንዳ ያሏቸውን አካላት በገንዘብ የሚገዙ እያሉ ሲያጣጥሉ ዛሬ ሰምተዋል። ሚኒስትራቸው በለጠ ሙላ ደግሞ ስራ አልሰራም ብለ መቀመጥ የሚያስችል በቂ ምክንያት አለህ እያሉ ሲያናግሯቸው ተደምጧል። የብልጽግናው መሪ በተለያዩ ቦታዎች የቀድሞና የአሁን ባለስልጣናትን እየሰበሰቡ ውዳሴ መስማታቸውንም ቀጥለዋል። በሶፍ ሙር ዋሻ ውስጥ ፈልጌ ያገኘሁት እያሉ ዋሻ እያሳዩ እንደሚያደንቋቸው በጋብዟቸው የኦህዴድና የህወሓት የቀድሞ አመራሮች ሲሞገሱ በቴሌቪዥን የታዩት ጠቅላይ ሚኒስትሩ በኮይሻ ጫካ ውስጥ ደግሞ የራሳቸው ሚኒስትሮችን ይዘው በመቀመጥ ተመሳሳዩ ነገር ሲደግሙ ተስተውለዋል። እኔ ሀላላ ኬላን ሰራሁት፣ እኔ አሳካሁት፣ እኔ የኮይሻን ግድብ አስጀመርኩት፣ እኔ የህዳሴውን ግድብ አጠናቀቅኩት፣ ወዘተ እያሉ ሲናገሩም ክብ ሰርተው እነዚሁ ሚኒስትሮቻቸው ያዳምጧቸው ነበርም። እኔ ለመጀመሪያ ጊዜ የኮይሻ ግድብ መኖሩን የሰማሁት ሪፖርት መጥቶልኝ ከሳሌኒ ጋር ሌላ የቆመ ፕሮጀክት አለ እና እሱንም ማየት ይኖርብሃል የሚል ነው። እኔ ራሱ ህዳሴ ለእኔ ናይትሜር ነው። እነሱን እንኳን ቀይር መጀመር አልችልም። ስንመጣ ካምፕ አለ፣ ፕሮጀክቱ ግን የለም ወይ የሚታይ ነገር የለም። ከመጣሁ ጊዜ ጀምሮ ላለፉት ጥቂት ዓመታት አስራ አምስት ሚሊዮን ኪዩቢክ ሜትር የሚጠጋ ልል አፈር

ጠቅላይ ሚኒስትሩ ይህንን ስራ ሲሰሩ የካቢኔ አባሎቻቸው መሆኑ ሌሎች ኃላፊዎች ያገዟቸው መሆኑን ሲያነሱ አልተሰሙም። ሚኒስትሮቹም አግዘናሃል ወይም በጋራ ትብብር እየሰራ ነው ነው ሳይሉ ሪዞርቱንም የሚሰሩት ፕሮጀክትም የሚገነቡትና የሚያለሙት ጠቅላይ ሚኒስትሩ ብቻ እንደሆኑ አድርገው ሲናገሩ ነው የዋሉት። ሰሞኑን በአነጋጋሪው የሶፎ ምርዋሻ ቆይታም የቀድሞቹ ኦህዴዶች አይናችንን ገለጥከው እያሉ እያወደሷቸው አብይን የአሁኖቹ የብልጽግና ተላላኪዎቻቸው ደግሞ የማናየውን ያሳየህን አሪያችን እናወዘተም የሚሉ ቃላትን በመደርደር አድንቀዋቸዋል። ገና መቅረብ ፈልጋለሁ ለክቡር ጠቅላይ ሚኒስትራችንም ለሰጡት አመራር እንግዲህ ከአሁን በፊት ዝሆን ያየሁት ማካከል ከኢትዮጵያ ውጭ ነበር። አሁን ላይ ኢትዮጵያ ውስጥ መጓዝ ስንችል፣ መንቀሳቀስ ስንችል ዝሆን ማየት ችያለሁ። ደስ ብሎኛል። በዚህ ደግሞ ክቡር ጠቅላይ ሚኒስትሩ የመሩትን ስራዎች በዚሁ አጋጣሚ ከፍ ያለ ዋጋ ልሰጣቸው ፈልጋለሁ። አሪያ ሆነው ሁሉም እንዲማርበት ያደረጉት ክቡር ጠቅላይ ሚኒስትር ናቸው። ለዚህ ትልቅ ምስጋና አለን። ከቀናት በፊት የተወሰናችሁ ክቡር ጠቅላይ ሚኒስትርን ጨምሮ አይቻለሁ። ባሌ የመሪ ሚና በጣም ትልቅ እንደሆነ ተገንዝብ ያለው እምብዛም ግልጽ ካልሆኑ ቦታዎች እያነሱ ሚኒስትር ያደረጓቸውን አለቃቸውን እንዲህ የሚያወድሱት የካቢኔ አባላቱ ስለ ሰላም አስፈላጊነት እንደዚሁም ጦርነት ስለማስቆም ሲናገሩ ግን የተሰሙት ነገር የለም። ከጠቅላይ ሚኒስትሩ ጋር በየዕለት ከእለት ስራዎቻቸው የማይገናኙት የቀድሞዎቹ የኦህዴድ ባለስልጣናት ቢያንስ በባሌው የማድነቅ መድረክ ላይ አብይን እንዳያስከፋቸው እየተጠነቀቁም ቢሆን ስለ ሰላም አስፈላጊነትና አንገብጋቢነት ሲናገሩ እንደነበር ግን አይዘነጋም። በየዕለቱ ከእርሳቸው ጋር የሚገናኙና አብይ ለጦርነት ያላቸውን ፍቅር በሚገባ ያውቃሉ ተብለው የሚገመቱ የወቅቱ የካቢኔ አባላት ግን አንዳቸውም ስለ ሰላም አስፈላጊነት መንግስታቸው ለሀገሪቱ ደህንነት ሊያደርገው ስለሚገባ ነገር ሲያነሱ ሳይሰሙ ቀርተዋል። ይልቁንም እንደበለጠ ሞላ ያሉት የአብይ አህመድ ሹማዎች ጠቅላይ ሚኒስትሩ ስራ አቁመው ቁጭ ለማለት የሚያስችል በቂ ምክንያት አለ በማለት ሲመክሯቸው ይደመጣሉ። በዚህም በዛም ችግሮች አሉ። በሌላ የአፍሪካ ሀገራት ቢሆን እነዚህ ያሉ ችግሮች ምናልባት የልማት ስራ አልሰራም ብሎ አንድ መንግስት እንዲቀመጥ በቂ ምክንያት ሊሆነው ይችል ነበር ብዬ አስባለሁ። የብልጽግናው ሹማምንት ጠቅላይ ሚኒስትሩን እንዲያወደሱናም ውጊያቸውንም አሁን ካሉበትም በላይ የሙሉ ጊዜ ስራቸው እንዲያደርጉት በሚመክሩበት በዚህ መድረክ ላይ ጠቅላይ ሚኒስትሩም የኢትዮጵያ መከራ እንደሚቀጥል በአጽኖ ሲናገሩ ተደምጧል። እዚህ ያሉ የካቢኔ አባላት እንዲገነዘቡ ፈልገው የኢትዮጵያ ፈተና ከነገ ከነገ ወዲያ በኋላ እየጨመረ ነው ጦርነት የማይቋረጥ ፕሮጀክታቸው ለማድረግ እንደሚሰሩ ደጋግመው የተናገሩትና አሁንም የሀገሪቱ መከራ ይቀጥላል የሚሉት የብልጽግናው ሰው ለአሜሪካ ሰልል ነበር። ኢትዮጵያን ጨምሮ የአፍሪካ ቀንድን እየሰለርኩ ለአሜሪካ የደህንነት ተቋማት መረጃ ማቀብል ነበርም፣ ኤርትራ ውስጥ ለነበረውና በሻቢያ ይደገፍ ለነበረው ኦነግም መረጃ ሰጥ ነበር፣ ወዘተ እያሉ ሲናገሩ የሚታወቁ ቢሆንም ሌሎችን በባንዳነት ሲከሱ ዛሬ ተሰምተዋል። ፋኖ የሞርታር ድብደባ አድርሶ ጉዳት አስከተለ ሲል ብልጽግና ገለጸ። የመከላከያ ሰራዊቱ በበኩሉ የኮማንዶ ሬጅመንት በማሰማራት ጽንፈኛው እንደመሰስኩ የሚል መግለጫ አውጥቷል። የፋኖ አመራሩ የድሮን ጥቃት እያደረሱ የሰላምና ደህንነት ጉባኤ አደረኩ ማለት ጎምዛዛ ቀልድ ነው ብለውታል። እነዚህ ከሁለቱም ወገን የተሰጡ ማብራሪያዎች በክልሉ ያለውን ቀውስ በግልጽ የሚያመላክቱ ናቸው። የክልሉ ብልጽግና መንግስት ያወጣው መግለጫ ሽፍታ ነው፣ ዋሻ ነው፣ ገዳም ተደብቋል በሚል ፊልድ ማልሻሉ የሚገልጹትን ኃይል ሞርታር ከባድ መሳሪያ መታጠቁን የሚገልጽ ሆኗል። በዚህ ከባድ መሳሪያም በምስራቅ ጎጃም ዞን ስናን ወረዳም በዘፈቀደ በፈጸመው ጥቃት ሁለት ነዋሪዎች ገድሎ ሌሎች ሰዎችን ማቁሰሏል ሲልም ይዘረዝራል። የወረዳ አስተዳድሩ በመግለጫው ከመከላከያ ጋር ሆነን ይህንን የሞርተር ጥቃት ያደረሰብንን ኃይል እናጸደዋለን ሲልም ይዝታል። በእርግጥ በዚህ ጥቃት ዙሪያ ከፋኖ ኃይሎች በኩል የተባለ ነገር የለም። ይህ አንደኛው የክልሉ ወቅታዊ ሁኔታ መገለጫ ነው። ሌላኛው ደግሞ የ መከላከያ ሰራዊቱ ያሰራጨው ነው። በሰሜን ሸዋ ዞን አንጾኪያ ገምዛም የኮማንዶ ሬጅመንትን በማሰማራት ጥቃት አድርሽ ጽንፈኛውን እንደመሰስኩ ይላል። በዚህም በስም ዘርዝሮ የፋኖ አመራር ያላቸውን ሰዎች ጭምር ስለመግደሉም ይጠቅሳል። ቀጥሎ የሚነሳው የክልሉ ነባራዊ ሁኔታ ደግሞ በደቡብ ጎንደር ዛጎች፣ እንደዚሁም በጎጃም ቀጠና ጎንች ቆላ የድሮን ጥቃቶች መፈጸማቸው ነው። የባህር ዳር ዙሪያ የተኩስ ልውውጥም እንደዚሁ። እንደ ዘላለም መንግስት ያሉ የተወሰኑ የብልጽግናው ሹማምንት ደግሞ የለም ሰላም ነው ጣና ፎረምን በሰላም ያጠናቀቅ ነው ለዚህ ነው ሲሉ ነው ዛሬ የተደመጡት። ከዚህ ጋር በተያያዘ ማብራሪያቸውን ያቀረቡት የፋኖ አመራሩ አስረስ ማረ ደግሞ በእነ መለስ ዜናዊ የተጀመረው የጣና ፎረም በአፍሪካ የሰላምና ደህንነት ጉዳይ ላይ የሚመክር መድረክ መሆኑን አስታውሰው ፎረሙ በአገዛዙ ጦርነት ምክንያት ለተከታታይ ዓመታት ተቋርጦ መቆየቱን እንደ ዲፕሎማሲ ኪሳራ የቆጠሩ ብልጽግናም ከተማው ላይ በህዝቡ ቁጥር ልክ ገዳይ ሰራዊት አሰማርቶ ውሏል ሲሉ ያነሳሉ። አብይ አህመድ በዚህ ሰዓት ከባህር ዳር በቅርብ ርቀት ውስጥ ጦርነት እየተካሄደም የሰላምና ደህንነት ጉባኤ በዚሁ ቦታ አደረኩ ማለቱ ጎምዛዛ ቀልድ ነው ሲሉም ያክላሉ። አገዛዙ የሰላምና የደህንነት ፎረም አደረኩ በሚልበት ተመሳ ሰላሳ ሳይ ወቅት ከባህር ዳር በ50 ኪሎ ሜትር ባነሰ ራዲየስ ውስጥ ጎንጂ ቆለላም ያለ ትምህርት ቤትን በድሮን አውድመዋል። ሌሉናም አብይና መሰሎቹ ጣና ፎረም ብለው በሚያላገጡበት በዚህ ሰዓት ባህር ዳር ዙሪያ ወገልሳ ላይ የሰፈረ ሰራዊታቸው ከባድ ጉዳት ደርሶበታል ሲሉም አንስቷል። ቀጠል አድርገውም በዚህ ሁለት ከባህር ዳር በ130 ኪሎ ሜትር ርቀት ላይ ቲሊሊ ላይ የሰፈረው የብልጽግና ኃይል ላይ አደረስ ነው ያሉትን ጥቃትም ጠቅሰዋል። ይህ ሁሉ ጦርነትና ጉዳት እየደረሰም አንድም የዲፕሎማሲ ስራችንን በበቂ ሁኔታ መስራት ባለመቻላችን፣ ሁለት በቆየ የሀገሪቱ የዲፕሎማሲ ትስስርና ጥሪት ሳቢያም፣ ሶስት በወቅታዊ የዓለም አቀፍ ሁኔታው አስገዳጅ ሁኔታ ምክንያት እንጂም አገዛዙ የሰላምና ደህንነት ጉባኤን ለማካሄድ በታገደ ነበር ሲሉም ነው ያብራሩት። ስምረት ፓርቲ የቀድሞውን የህወሓቱ ምክትል ሊቀመንበር ሊቀመንበሩ አድርጎ መረጠም። ሁለት ግለሰቦችን መከተል ፕሬዚደንት ያደረገው ፓርቲው ከመረጣቸው ሰባት ስራ አስፈጻሚ አባላት ውስጥ ሁለቱ የህወሓት ማዕከላዊ ኮሚቴ አባል የነበሩ ናቸው። ከሰባቱ ስራ አስፈጻሚ አባላት ውስጥ ደግሞ ቢያንስ ሁለቱ የብልጽግናው መንግስት ሹመኞች ናቸው። በብልጽግና የፕሮፓጋንዳ ልሳናት እስከ እኩለ ሌሊት ድረስ ያልተቋረጠ ሽፋን ያገኘው የፓርቲው መሰረታዊ ጉባኤም ተጠናቋል። ከወራት በፊት በትግራይ ክልል ለመንቀሳቀስና አባላት ለመመዝገብ እንደዚሁም መስራች ጉባኤ ለማካሄድ ከምርጫ ቦርድ ፍቃድ ለመውሰድ የተሰጠው ስምረት ፓርቲም በአዲስ አበባ ያካሄደውን ስብሰባ አጠናቋል። ጉባኤው ሲጠናቀቅም በህወሓት ውስጥ ለአመታት የቆዩትናም በ2017 መፈንቅለ መንግስት ተደረገብን ብለው ከትግራይ የወጡት ግለሰቦች አመራሮች እንዲሆኑ መወሰኑም ታውቋል። የቀድሞውን የህወሓት ምክትል ሊቀመንበር ጌታቸው ረዳ ሊቀመንበሩ ያደረገው ስምረት ሁለት ምክትል ሊቀመንበሮችንም ሰይሟል። እነዚህም የህወሓት ማዕከላዊ ኮሚቴ አባሉ ነጋ አሰፋም እንደዚሁም ሌላኛው የቀድሞ የህወሓት ማዕከላዊ ኮሚቴ አባሉ ሀብቱ ኪሮስ ይጠቀሳሉ። አቶ ነጋም በአለም ገብረወሃድ ስር ሲሰሩ የነበሩ የህወሓት ማዕከላዊ ኮሚቴ አባል የነበሩ ሲሆን፣ ሀብቱ ኪሮስ ደግሞ በደቡባዊ ትግራይ የህወሓት ጽፈት ቤት ኃላፊና የድርጅቱ ማዕከላዊ ኮሚቴ አባል ነበሩ። ከጦርነቱ በፊት በተካሄደው የህወሓት ጉባኤ የማዕከላዊ ኮሚቴ በመሆን አስራ ሁለተኛውን ድምፅ አግኝተው ላለፉት ዓመታት የቆዩ ሰብለካሳይ አልማዝ ገብረ ጻድቅ እናም ሌላኛው የድርጅቱ ማዕከላዊ ኮሚቴ አባል ብርሃነ ገብረ ኢየሱስም የስምረት ፓርቲ ስራ አስፈጻሚ አባል ሆነዋል። ከጌታቸው ረዳ ቀጥሎ ከድርጅቱ ወጥተው የብልጽግና ተሿሚ የሆኑት ክንደያ ገብረ ህይወትም የስራ አስፈጻሚ አባል ተደርጓል። በጦርነቱ ወቅት ሆነ ብለው ለጠላት እጃቸውንም መረጃን አሳልፈው ሰጥተዋል በሚል የተባረሩት ሌላኛው የቀድሞ የህወሓት ስራ አስፈጻሚ አባል ኬሪያ ኢብራሂም በስምረት ፓርቲ ውስጥ የማዕከላዊ ኮሚቴ አባልነትን አግኝተዋል። በአጠቃላይ ስምረት ፓርቲ ከህወሓት ሁለት ስራ አስፈጻሚ አባላትና ስምንት የማዕከላዊ ኮሚቴ አባላትን ይዞ የተመሰረተም ሆኗል። ስምረት ከህወሓት የወጡ እንደዚሁም የተባረሩ ሰዎች በአመራርነት የሚመሰርቱት ሶስተኛው የፖለቲካ ፓርቲ ሆኖም ተከስቷል። ከዚህ ቀደም በ1993 ዓ ምት በነበረው ህንፍሽፍሽ ከድርጅቱ የተለዩት ሰዎች የመሰረቱት አረና ፓርቲ መቀመጫውን ትግራይ አድርጎ በትግራይ ሲንቀሳቀስ መቆየቱ አይዘነጋም። ከ2010 ወዲህ ደግሞም በ1977 ከህወሓት የተባረሩት አረጋይ በርሄም አንድ የፖለቲካ ድርጅት ይዘው በመቅረብ መቀመጫቸውን አዲስ አበባ በማድረግ የብልጽግናው መንግስት የጦርነት ተግባራትና ፕሮፓጋንዳን የሚያስተናብሩ ተጋሩ ሆኖ መክረማቸው ይታወሳል። እስካሁን የመመስረቻ ጉባኤውን አዲስ አበባ በማድረግ መመስረቱን ይፋ ያደረገው ስምረት ፓርቲም ህወሓትን ስለመታገል አብዝቶ እንደሚሰራ በመድረኩ ላይ በተደጋጋሚ ገልጿል። የብልጽግና ፓርቲ አመራሮችና የደህንነት መስሪያ ቤቱ ባልደረቦች የታደሙበት የስምረት ፓርቲ ምስረታ ጉባኤም ከአዲስ አበባው አገዛዝ ጋር ያለው ግንኙነት ምን ሊሆን እንደሚችል

በቅርቡ የህወሓት አመራሮች ከግብፁ ዲፕሎማት ጋር መከሩ በሚል የተሰራጨውን መረጃ በተመለከተ ምላሽ ተሰጥቷል። የብልጽግናው የሚዲያ ሰራዊት ያሰራጨውን ያን መረጃ በተመለከተ የፈረንሳዩ የዜና ወኪል ማጣራትንም አድርጓል። ከቅርብ ሳምንታት ወዲህ በብልጽግናው በኩል ተደጋግሞ የሚስተጋባው ፕሮፓጋንዳም ፋኖ ኦላና ህወሓት በሻቢያ ከፍ ሲልም በግብፅ ተመርተው ወጎውን የሚል ነው። ይህ ከጀነራሎች እስከ ከፍተኛ የብልጽግና ሹማምንት ድረስ ተደጋግሞ የሚነገርም ጉዳይ ሆኗል። እርግጥ ነጮቹ ደሴ ድረስ ገብተው ተዋጉን የሚል ታሪክ ያላቸው የብልጽግና መሪዎች አሁን በተመሳሳይ መንገድ የሚያቀርቡት ክስም ብዛም ተቀባይነት ያገኘላቸው አይመስልም። እንዲያም ሆኖ ለዚህ ማስረጃለን በሚል በአገዛዙ የሚዲያ ሰራዊት በኩል አንድ ቪዲዮ ሲሰራጭ ሰንብቶ ነበር። ይህ ቪዲዮ የትግራይ ክልል ፕሬዝደንት የሆኑት ጀነራል ታደሰ ወረደም ጨምሮ ሌሎች የክልሉ ፓርቲና የመንግስት አመራሮች ጭምር የውጭ ዜግነት ካለው ግለሰብ ጋር ሲነጋገሩ የሚያሳይ ነው። አንዳንድ ቪዲዮዎችን ያሰራ አካላት ደግሞ በግለሰቡ ላይ ቀስት በማድረግ ጭምር የግብፁ አምባሳደር የሚል መግለጫን አስፍረውበት ነበር። ይህንን በተመለከተ ማጣራት ያደረገው አጃንስ ፍራንስ ፕሬስ ጉዳዩን ሐሰት ሲል ጠቅሶታል። ኤኤፍፒ የእውነት ማጣራቱም በቪዲዮ ላይ የታዩት ግለሰብ የግብፅ ዲፕሎማት ሳይሆኑ ለሕክምና ስልጠናና አገልግሎት ወደ መቀለያ ቀኑ ዶክተር አርቬንድ ሸርማ ጃርጊንድ የተባሉ ታዋቂ ህንዳዊ ያጥንት ቀዱ ህክምና መሆናቸውን አረጋግጧል። ቪዲዮ የሚያሳየው ህንዳዊ ዶክተር አርቬንድ ጃንጌድን መሆኑንም አመልክቷል። ዶክተር ጃንጌድ ራሳቸው ለኤኤፍፒ በሰጡት ምላሽም በቪዲዮ ላይ የሚታዩት እርሳቸው መሆናቸውን አረጋግጧል። አዎ እኔ ነኝ ከትግራይ አመራሮች ጋር ጉዳት የደረሰባቸውን ታካሚዎችን ህክምና በተመለከተ ውይይት ስናደርግ የተቀረጸ ቪዲዮ ነው ብለዋል። ቪዲዮ የተቀረጸው በመቀለብ በሚገኘው ደጀ ና ሆስፒታል የህክምና ዘመቻቸውን መክፈቻ ስነ ስርዓት ላይ መሆኑንም ገልጿል። የመቀለ ዩኒቨርሲቲ አይደር ሆስፒታል በይፋ ገጹ እንዳሳወቀውም ዶክተር ጃንጌድ በኢትዮጵያ የአጥንት ህክምናን ለማጠናከር በተዘጋጀ ፕሮግራም ላይ ስልጠናና ልዩ የቀዶ ጥገና ህክምናን ለመስጠት በመቀለ ተገኝተው ነበርም። የሚዲያ ተቋሙ የብልጽግናው መንግስት በሀገር ውስጥ የሚገኙ ዘጋቢዎችን ከስራ ማገዱን ተቃወመም። ዶቼቤልም እገዳው በአስቸኳይ እንዲነሳም ጠይቋል። የዶቼቤል ዋና ዳይሬክተር ባርባር ማሲንግ ከኢትዮጵያ በሚሰራው ዘገባ ላይ የተጣለው እገዳ በጣም ያሳስበናል ማለታቸውን ጣቢያው ጠቅሷል። የጀርመን ድምፅ ባለስልጣኑ በደብዳቤው ላይ የገለጻቸው የመገናኛ ብዙኃን አዋጆችን ጥሷል ስለተባሉት ዘገባዎች በዝርዝር ማብራሪያ እንዲሰጥም ጠይቋል። የባለስልጣኑ የእገዳ ደብዳቤ ምንም አይነት ተጨባ ክስ እንዳላዘለም ጣቢያው ጠቅሷል። የሀገር ውስጥ የመገናኛ ብዙሀንና ሙያተኞችን ማገድ፣ መደብደብ፣ መግደል፣ ማሳደድን የለመደው የብልጽግናው አገዛዝ አለም አቀፍ ሙያተኞችንም ከሰሞኑ ማገዱ መዘገቡ ይታወሳል። ከ1980 ዎቹ ጀምሮ በኢትዮጵያ ውስጥ በሚገኙ ዘጋቢዎቹ አማካኝነት የኢትዮጵያን ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን እንደዚሁም የአፍሪካ ህብረትን ጨምሮም በኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ፣ አህጉራዊና ዓለም አቀፋዊ ድርጅቶች፣ ተቋማትና ማህበራትን እንቅስቃሴና ክንዋኔዎችን ሲዘግብ የቆየው ዶይቼ ቬለ የሀገር ውስጥ የመገናኛ ብዙሀን ባለሙያዎቹ እንዲታገዱ ከሰሞኑ ብልጽግና መወሰኑም አይዘነጋም። የተወደዳችሁ የኢትዮ ፎረም ቤተሰቡ ዎች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም አበቃን። ቸር ያሰማን።